የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱን የዜና ወጃችን እንሆ ጀምረናል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረዋል። በቅድሚያ ርዕስተ ዜናዎችን እንነግራችኋለን። አብራችሁን ቆዩ። ኢራን አደገኛ የተባለውን አዋጅ ማጽደቋ ተነግሯል። ይህንንም በዝርዝር የምንመለስበት ይሆናል። ኢራን በአሜሪካ ለተፈጸመባት ጥቃት የአጸፋዊ እርምጃ ወስዳለው ስትል ዝታለች። ይህንም በምን ጉዳይ ነው የሚለውንም በዝርዝር እንመጣበታለን ሪካ የትኞቹን ተቋም ደበደበች? የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ የጦር አውሮፕላኖች ኢራን ውስጥ የሚገኙ ሶስት የኒውክለር ተቋማት በቦምብ መደብደባቸውን አስታውቀዋል። ምን ያህልስ ጉዳት አስተናግደዋል የሚለውንም በዝርዝር እንመለስበታለን። እነዚህን የመሳሰሉት አርዕስተ ዜና ወደ እናንተ ይዘን ቀርበናል። በዝርዝር እንመለከታቸዋለን። አብራቸውን ቆዩ። ወደ ዕለቱ የመጀመሪያ ዜና ትንታኔያችን ስናልፍ ኢራን አደገኛ የተባለውን ህግ አጸደቀች። ኢራን የሆርሙዝ የባህር ወሽመጥን ለመዝጋት ማጽደቋ ተነግሯል። አላረቢያ የኢራን ምንጮች ዋቢ በማድረግ እንደዘገበው ከሆነ የኢራን ፓርላማ የሆርሙዝ የባህር ወሽመጥን ለመዝጋት ማጽደቁን አስታውቋል። ይሁን እንጂ ይህ የመጨረሻ ውሳኔ አይደለም። ዘገባዎች እንደሚያብራሩት የዚህ እርምጃ የመጨረሻ ስልጣን በጠቅላይ ብሔራዊ ደህንነት ምክር ቤት ሶፕሪም ናሽናል ሴኩሪቲ ካውንስል እና በጠቅላይ መሪ አያቶላህ አሊ ሃሜኒን ካሚኒ እጅ ነው ተብሏል። ሊኖር የሚችለው መዘዝ ምንድነው የሚባለው ሲሆን የሆርሙዝ ባህር ወሽመጥ በየቀኑ ወደ 30% የሚጠጋው የዓለም የባህር ነዳጅና ከፍተኛ መጠን ያለው ፈሳሽ የተፈጥሮ ጋዝ የሚያልፍበት ወሳኝ መተላለፊያ መስመር ነው። ይህንም መዝጋት የዓለም ኃይል አቅርቦትን በእጅጉ ይረብሻል። ይህም የነዳጅና የጋዝ ዋጋ በከፍተኛ ሁኔታ እንዲጨምር ያደርጋል። ይህም በዓለም ዙሪያ ከፍተኛ ኢኮኖሚ መዘዞች ያስከትላል፣ የዋጋ ግሽበትን ያባብሳል፣ እንዲሁም ተጋላጭ ኢኮኖሚዎችን ወደ ቀውስ ሊገፋፋ ይችላል ተብሏል። በነዳጅ ማስተላለፊያ ላይ ከፍተኛ ሁኔታ የተመኩ ሀገሮች በተለይ በእስያ እንደ ቻይና፣ ህንድና ጃፓን፣ ደቡብ ኮሪያ ከፍተኛ ጥረት ይገጥማቸዋል፣ ሲል ከወዲሁ ያብራራል። ልም አጥብቃ ተፈተነች። ኢራን የተደበቀውን አወጣች። የኢራን አብዮታዊ ጥበቃ አዲሱ የኬባር መካከለኛ ርቀት ባላስቲክ ሚሳኤል በእስራኤል ለመጀመሪያ ጊዜ ማስወንጨፏን ገለጸች። የእስልምና አብዮታዊ ጥበቃ ኮርፖሬሽን አይአርጂሲ እንደገለጸው ከሆነ ከሰኔ 22 ቀን የቤን ጉሪዮን አየር ማረፊያና ወታደራዊ ማዘዣ ማዕከላትን ጨምሮ ቁልፍ በሆኑ የእስራኤል ኢላማ ለመምታት የኬባር ሸከን ሚሳኤል መጠቀሙ አረጋግጧል። ተቃጥቷል ይህም ለእስራኤል ጥቃት ስልታዊ ምላሽ አካል ነው ብሏል። ጥቃቱ በቅርቡ የዩናይትድ ስቴትስ ና የእስራኤል በኢራን የኒውክለር መስሪያ ቤቶች ላይ ያደረሰውን የአየር ድብደባ ተከተሎ ነው። ለመጀመሪያ ጊዜ ኢራን ያስወነጨፈችው የኢራን ሀራም ሻህ የሚሳኤል ቤተሰብ አራተኛው ትውልድ ነው ያለችውን የሃይባር ሼካን ባለስቲክ ሚሳኤል እስካሁን እጅግ የላቀ ስኬት አስገኝቶላታል። የእስራኤል መከላከያ ምንጮች ለሀገር ውስጥ ሚዲያዎች እንደተናገሩት የእስራኤልን አየር ትራፊክ ጥሶ በመግባት በርካታ ወታደራዊ ና የምርምር ተቋማት አበላሽ እንዲሁም እንደ ሀይፋ ና ቴልቪቭ ባሉ ከተሞች ትርምስ አስነስቷል። በቴልቪቭ ራማት ጋን አውራጃ ዘጠኝ ህንፃዎች መውደማቸውን የተዘገበ ሲሆን በሀይፋ ውስጥ ፍንዳታዎችም ተዘግቧል። የእስራኤል የድንገተኛ አደጋ አገልግሎት ሶስት ከባድ ጉዳዮችና አንድ ታዳጊ ጨምሮ 23 ቆስለዋል ቢልም ጉዳቱ ከዚህ የከፋ ነው ብሏል። አይአርኤ ዘገባ ከሆነ የሄቫር ሼካን ሚሳኤል የኢራን ሐራም ሻህ ሚሳኤል ቤተሰብ አራተኛው ትሉር ነው ያለው የሄቫር ሼካን እንዴ አርኤ ዘገባ ከሆነ የሄባር ሸካን አራት ሜትር የሚጠጋ ርዝመት 1500 ኪሎ ግራም የሚመዝን ከፍተኛ የመንቀሳቀስ ችሎታ ጨምሮ በከባቢ አየር ውስጥ በሰዓት 1950 ኪሎ ሜትር በፍጥነት ሲኖረው በከባቢ አየር ውስጥ ደግሞ በሰዓት ውስጥ 9800 ኪሎ ሜትር ይወነጨፋል። ይህ እንደ አይረንዶም እና ዴቪድ ወንጭፍ ወይም ዩኤስአይ የተሰሩ የአርበኛነት ስርዓቶች የመሳሰሉት የእስራኤል መከላከያ ስርዓቶች መጥለፍ በጣም ከባድ ያደርገዋል። ከቀደምቱ የኢራን ሚሳኤሎች በተለየ የሳይንቲስት አሰሳና ዳድስ የመመሪያ ስርዓት ይጠቀማል። እንዲሁም ኢላማውን ከመምታቱ በፊት በከባቢ ውስጥ ዝግዛግ እንዳደርግ የሚያስችለውን የሚንቀሳቀስ መልሶ መመለሻ ተሽከርካሪ ማራ አኪቭ መኖሩን ፈጣን ብቻ ሳይሆን ለመከታተልና ለመጥለፍም አዳጋች መሆኑን አስችሎታል። ወታደራዊ ምንጮች እንደሚናገሩ ከሆነ በሶስት ደረጃዎች ውስጥ እንደሚያልፍ ሲሆን ሞተሩ አሮንድ ተብሎ የሚጠራው በነዳጅ ማጠራቀሚያ ውስጥ ስለተገጠመ ሚሳኤሉ አጭርና ለይታ መከላከል አስቸጋሪ አድርጎታል። ሃይባር ሸካን ማለት በአረበኛ የሄይባር ሰባሪ ማለት ነው። ይህም ስም ለኢራን ታሪካዊ ጠቀሜታ አለው። ኢማም አሊ ቢን አቢ ጧሊብ ትልቅ ሚና ተጫወቱበት የሰባተኛው ክፍለ ዘመን የሄይበር ጦርነት የሚያመላክት ነው። በመንግስት የዜና ወኪል የኤአርኤ ዘገባ ከሆነ ቀጥተኛ ጥቅስ ላይ አርጂሲ ይህ ተግባር እስካሁን ሁሉም የታጠቁ ችሎታዎች አላሳተፈም ሲል የላቁ ስርዓቶችን አሁን የመጠባበቂያ ላይ ሊሆን እንደሚችል ማሳየ ነው ተብሏል። የኢራን ሄይባር ሸካን ሚሳኤል ብቻ አይደለም። መግለጫው ለፍጥነ ለድብቅ ለድብቅና ለትክክለኛ የተገነባ በርዕዮተ ዓለም ውርስ ላይ የተመሰረተ ለኢራን ሚሳኤል ቴክኖሎጂ ውስጥ መንጠቅ ያሳያል ተብሏል። በእስራኤል ወሳኝ መሰረተ ልማት ላይ ያነጣጠረ የጦር ሜዳ ስኬታማ ቴህራን ረዘም ላለ አደገኛ ጨዋታ መዘጋጀቷን ይጠቁማል ሲሉ የምዕራብ ዓለም ሚዲያዎች እየዘገቡት ይገኛሉ። በአሜሪካ ለተፈጸመባት ጥቃት ያጸፈ እርምጃ ወስዳለች ኢራን። በሶስት የኒውክሌር ማዕከላት ላይ አሜሪካ ለፈጸመችባት ጥቃት ያጸፈ እርምጃ ለመውሰድ ሁሉም አማራጮች በጠረጴዛ ላይ ናቸው ስትል አስጠንቅቃለች አሜሪካ ሰዓታት በፊት ግዙ ፎርድ የኒኩለር ተቋማት ጨምሮ ሶስት የኢራን የኒኩለር ማዕከላት ላይ የተሳካ የቦምብ ድብደባ መፈጸመዋ ፕሬዚዳንት ዶናልድ ትራምፕ ተናግረው ነበር። አሜሪካ የቦምብ ጥቃቱን አስደንጋጭ ሲሉ የገለጹት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጥቃቱ ለዘላለማዊና ለማያባራ ጥፋት ያስከትላል ብለውታል። ሀገራቸው ለዓላዊነቷን ለመከላከል በአሜሪካ ላይ አጸፋ እርምጃ ለመውሰድ ሁሉም አማራጮች ትመለከታለች፣ አማራጮቹም በጠረጴዛ ላይ ናቸው ሲሉ አስጠንቅቀዋል። አሜሪካ በፎርዱ ናታዝና ኢስፋሃም የኒኩለር ጣቢያ ላይ ከተፈጸመባቸው የቦምብ ጥቃት በኋላ ፕሬዝዳንት ትራምፕ በሰጡት መግለጫ ኢራን በፍጥነትና ሰላም መምጣት አለባት ብለዋል። ኢራን ወደ ሰላም የማትመጣ ከሆነ በቀጣይ ሌሎች ኢላማዎች ላይ ከፍ ያለ ጥቃት እንፈጽማለን ሲሉ አስጠንቅቀዋል። አሜሪካ በግዙፉ ቦምብ ጣይ ቢቱ ስፕራይት አውሮፕላን ላይ ወደ ኢራን ልካይ ኒኩለር ጣቢያ እንዲትመታ ትናንት መግለጹ ይታወሳል። በዚያኑ ምሽት በኢራን ፎርድ ኔክ ዛቫንና ና ኢስፋሃም ከፍተኛ ፍንዳታ የሚያስከትል ቦምብ መውደቁን በኢራን የተረጋገጠ ቢሆንም በጣቢያው ላይ እንጂ በዩራኒየም ላይ ምንም አይነት ጉዳት እንዳልደረሰ የኢራን ሚዲያዎች ገልጸዋል። አሜሪካ በቀጠናው ወደ ትርምስ የሚያስገባ ፊሽ ጋር በማሰማቷ ኢራን የአሜሪካን የጦር ሰፈሮችን ለመምታት ተፈቅዶላታል ብለዋል። አሜሪካ የትኞቹን ተቋማት እስደበደበች ደበደበች? የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአሜሪካ የጦር አውሮፕላኖች በኢራን ውስጥ የሚገኙ ሶስት የኒክሌር ተቋማት በቦምብ መደብደባቸው አስታውቋል። ይህም በኢራንና በእስራኤል መካከል እየተካሄድ ያለው ጦርነት ከፍተኛ ደረጃ መድረሱና መባባሱን ያሳያል። ፕሬዚዳንት ለአሜሪካ ሕዝብ ባደረጉት አጭር የቴሌቪዥን ንግግር አስታውሱ፣ ብዙ አላማዎች ቀርቶናል፣ የዛሬው ምሽት ከሁሉም በጣም ከባዱና ምናልባት በጣም አደገኛው ነው ነበር ብለው ነበር። ሰላም በፍጥነት የማይመጣ ከሆነ ግን በፍጥነት በክሎት ወደ ቀሪው ኢላማዎች እንሄዳለን ብለዋል። አሜሪካ ጥቃት ከፈጸመችባቸው ኒኩለር ተቋማት መካከል አንዱ ፎርድ የተባለ የኑራር ማበልጸጊያ አንዱ ነው። አሜሪካ ሶስት የኢራን ኒኩለር ተቋማት መምታቷን ተናግራለች። ለዚህም ፎርድና፣ ናታን ኢስፋሃን ናቸው። ፎርድ ከከተማ ከቴሄራን ውስጥ በስተደቡብ የሚገኛ ተራራማ አካባቢ ሲሆን ከመሬት በታይ በጥልቀት ዋሻ ውስጥ የተሸሸገ እንደሆን ይታመናል። ፎርድ ከምድር በታች ያለውን ጥልቀት እስራኤል ባሏት የጦር መሳሪያ ለመድረስ አስቸጋሪ ነበር። ፎርድ ለማውደም የሚያስችለው ጠንካራና ትልቅ ምሽግ ደርማሽ ቦምብ እንዳላት የሚታመነው አሜሪካ ብቻና ብቻ ነበረች። አሜሪካ ያላት ቦምብ ጂቢዩ 57 ማሲቭ ኦርዲናንድ ፔሬዝ ወይም ኢኤምኦፒ ይባላል። ክብደቱ 130 ኪሎ ግራም ሲሆን ባለሙያዎች ከመፈንዳቱ በፊት 18 ሜትር ኮንክሪት ወይም 61 ሜትር ወደ ውስጥ ዘልቆ መግባት ይችላል ይላሉ። የፎርድ ዋሻ ከመሬት በታች ከ80 እስከ 90 ሜትር ርቀት እንደሚገኝ ይታመናል። ስለዚህም ይህ ውጤታማ በሆነ መልኩ ያውድማል ተብሎ አፍን ሞልቶ መናገር አይቻልም። ነገር ግን ተቋሙን ለማውድም ሊቀርብ የሚችል ብቸኛ ቦምብ ነው። አሜሪካ ባለስልጣናት በጥቃት ወት ኦኤም ጥቃት ጥቅም ላይ መዋሉን ለቢቢሲ ያ ያናገሩ ሲሆን እያንዳንዱ ኢላማ ሁለት ሁለት ቦምብ ተጠቅመዋል። የኢራኑ ፕሬዝዳንት የአሜሪካና እስራኤል ጥቃት ለማውገዝ አደባባይ ወጡ። የኢራኑ ፕሬዝዳንት መሱድ ፔሽካን የአሜሪካና እስራኤል ጥቃት ለማውገዝ ከህዝባችን ጋር ለቆመው ለተቃውሞ አደባባይ ወጡ። ፕሬዝዳንቱ ድርጊቱን ለማውገዝ የተጠራው ሰልፍ በዋና ከተማ ትሄራን ታይተዋል። አሜሪካ በኢራን የኒኩሊር ማብራሪያ ጣቢያ ላይ ጥቃት መሰንዘሯን ተከትሎ ሰልፎች እየተደረጉ ነው። ዜጎች በአደባባይ በወጡት አጋጣሚ ፕሬዝዳንቱ አብረው መታየታቸውን የጉዳዩ አሳሳቢነት ይጠቁማል ተብሏል። ሙዚቃን በተቃውሞ ላይ ከተማዋ ጋር ሲንቀሳቀሱ ታይተዋል። ለትልቅ ጦርነት ተዘጋጅተናል የሚሉ ጽሁፎችን በቴህራን ተቃውሞ ጎራ ጎላ ብለው ሲታዩ እንደነበር መርሃ ግብሩ ያሳያል። ፕሬዚዳንት መስጅ በሺካን ጥቃቱ የዓለምን ህግና ስርዓት እንደመናድ ይቆጠራል በሚል ቀደም ሲል መኮነናቸው አይዘነጋም።